ጃቫስክሪፕት አሬ ነው የምናየው ጃቫስክሪፕት አሬ ስንጀምር ምንድነው በመጀመሪያ ጃቫስክሪፕት አሬ አሬ የምንለው ነገር ምንድን ነው የሚለውን ነገር እኔ አሬ የምንለው ምንድን ነው ግሎባል ኦብጀክት ነው ዩዝቢቱ ስቶር ኦርደርድ ኮሌክሽን ኦፍ ቫሉስ ይህ በኦርደር የሚቀመጡ ቫሉዎቻችንን ስቶር የምናደርግበት አንድ ዳታ ስትራክቸር ነው አሬ ብለን የምንጠራው ይሄ ቫሉስ የምንለው ምንድን ነው ፊናውን አስ ወይም በሉላስ ብለን እንጠራዋለን ኤለመንት ብለን ልንጠራው እንችላለን። እና ይሄኛው ኤለመንቱ ደግሞ በውስጡ ምን ምን ሊይዝልን ይችላል? የተለያዩ ዳታ ታይፖች። እነዚህ ነምበር፣ ስትሪንግ፣ ቡሊያን፣ ኦብጀክት ምናምን እነዚህን ሊይዝልን ይችላል። አሬ አር ፋንዳሜንታል ዳታ ስትራክቸር ፎር ማኔጂንግ ሊስት ኦፍ ዳታ ዊዝን ጃቫስክሪፕት። በጃቫስክሪፕት ውስጥ አሬ ብለን የምንጠራው ዋን ታይፕ ኦፍ ዳታ ስትራክቸር ነው። ከዛ እነዚህ ሊስት ኦፍ ዳታችንን ምን ላይ ማኔጅ እናደርጋለን? አሬ ውስጥ ማኔጅ ማድረግ እንችላለን። ከዛ በመቀጠል ደግሞ ኪ ካራክተሪስቲክስ ኦፍ ጃቫስክሪፕት አሬ ብለን ስና ያንደኛው ምንድን ነው? ኦርደር ኮሌክሽን ነው። ይሄ ስፔሽል የሆነ ዳታ ስቶሬጅ አሉ የለምን ሳር ስቶርድ ስፔሲፊክ ኦርደር ኢን ካን ቢ አክሰስድ ባይ ዘር ኖሜሪካል ኢንዴክስ፣ በዛ ወይ አክሰስ ማድረግ እንችላለን። ሁለተኛ ደግሞ ዜሮ ኢንዴክስድ ነው። ሶስተኛ ዳይናሚክ ሳይዝ ነው ያለው። አራተኛ ደግሞ ሄትሮጂኒየስ ነው። ስለዚህ ዜሮ ኢንዴክሲንግ ማለት ኤለመንቱ የሚጀምረው ካውንት ማድረግ የሚጀምረው ከዜሮ ነው ማለት ነው። እኛም ኖርማል የምናውቀው ባይ ዘ ወይ አብዛኛው ኮምፒውተር ላንጌጆች የሚጠቀሙት እንደዚህ ከዜሮ ነው የሚጀምሩት። እኛ የምናውቀው አንድ ብለን ነው የምንነሳው፣ ግን ኮምፒውተር ነክ ነገር ሲሆን ከዜሮ ነው የሚጀምረው። ዘ ፈርስት ኤለመንትስ ኦፍ አን አሬይ ኢዝ ኢንዴክስ ዜሮ ኢን ዘ ሰከንድ ደግሞ ዋን ቱ ስሪ ምናምን እያደለ እያለ በዛኛው ወር እንደዛ ይሄዳል ማለት ነው። ሁለተኛ ደግሞ ዳይናሚክ ሳይዝ አለው። ዳይናሚክ ሳይዝ ብለን የምንጠራው ደግሞ ምንድን ነው? አሬ ካን ግሮ ወር ሽሪንክ ኢን ሳይዝ አስ ኤለመንት ሳር አድድ ኦር ሪሞቭ ኤለመንት አድ ኦር ሪሞቭ ባደረግን ቁጥር የአሬውን ሳይዝ ምን ያደርጋል? ዳይናሚካሊ ኢንክሪዝ ኦር ዲክሪዝ ይሆናል። ሁለተኛ ደግሞ ሄትሮጂኒየስ ነው። አናሬ ካን ኮንቴን ኤለመንት ዲፈረንት ዳታ ታይፕ የተለያዩ ዳታ ታይፖችን ሊዝ ይችላል በመቀጠል ደግሞ አሬ ዲክላሬሽን ነው አሬ እንዴት አድርገን ነው ዲክላር የምናደርገው የሚለውን ነገር ስናይ በሁለት አይነት ወይ አሬ ዲክላር ማድረግ እንችላለን በመጀመሪያ ምንድን ነው ኢምፒቲ አሬ ዲክላር ማድረግ እንችላለን ሌሴ ኮንስት እዚህ ጋር ዩዘር የሚል አሬ ቢኖረን ኢምፒቲ አሬ እንደዚ አይነት ወይ ዲክላር ማድረግ እንችላለን ይሄ ራሱ ዩዘር አሬ ምን ማድረግ እንችላለን ኢኒሻላይዝን ማድረግ እንችላለን ኮንስት ነው ያው በኮንስት ስለተጠቀምን የኤረር እንዲያመጣብን ዩዘር ዩዘር ብለን ምን እናድርግ አበበ ሁለተኛው ደግሞ ከበደ ከበደ እንደዚህ አይነት ወይ ምን ማድረግ እንችላለን ክሬት ማድረግ እንችላለን። ኮንስት በእንደዚህ አይነት ወይ ክሬት ማድረግ እንችላለን። በመጀመሪያ ኤምፒቲያር እንደዚህ አይነት ወይ ኤምፒቲያር ክሬት ማድረግ እንችላለን። ክሬት ኤምፒቲያር ክሬት ካደረግን በኋላ ዳታው እንዴት አድርገን ነው የምናስገባው? የዩዘርን ምን እየሰጠን ኢንዴክስ ላይ ስፔሲፊካሊ ማስገባት የፈለግነውን ቫሉዩ ምን እናደረጋለን፣ እናስገባለን። እዚህ ጋር ለምሳሌ ከበደ ኢንዴክስ ዋን ላይ ቢገባልኝ፣ ከዛ ሁለተኛው ደግሞ ይሄ ራሱ ዲሊት ነው ኢንዴክስቱ ላይ ደግሞ ምን ይገባልኛል? ኢንዴክስቱ ላይ ደግሞ ምን እናስገባ በ በኢንዴክስቱ ላይ መግባት ቢፈልግ በእንደዚህ አይነት ወይ እናስገባለን። ከዛ ኮንሶል ዶት ሎግ ላይ ዶት ሎግ ላይ ዩዘርን ብናወጣው ማንን ነው የሚታየው ማለት ነው? እነዚህ አሁን ያስገባናቸው ቫሊዎችን ማግኘት እንችላለን። ኤችቲኤምኤል ኮድ ጋር ቼክ እናደርጋለን። እዚህ ጋር ኤችቲኤምኤል ኮዱ ጋር ቼክ ስናደርገው ምንድን ነው ማለት ነው። እዚህ ጋር ኤችቲኤምኤል ኮዱ ጋር ቼክ ስናደርግ በእንደዚህ አይነት ወይ ኢንዴክሱ ወጭር ክፍሌት ሳይ ኢንስፔክት እናደርጋለን። ኢንስፔክት ኢንስፔክት በምናደርግበት ሰዓት ያው በእንደዚህ አይነት ወይ ምን ያደርጋል አሬን በእንደዚህ አይነት ወይ ዲስፕሌይ ማድረግ እንችላለን ማለት ነው። በመቀጠል ደግሞ የምናየው ምንድን ነው? በመቀጠል የምናየው ምንድን ነው? በመቀጠል የምናየው ያው በእንደዚህ አይነት ወይ ዲስፕሌይ ሆኖ እናገኘዋለን ማለት ነው። በመቀጠል የምናየው ደግሞ በቀጠለም የምናየው አሬ ኮንስትራክተርን በመጠቀም እንዴት አድርገን ነው ዲክለር ማድረግ የምንችለው የሚለውን ነገር ነው። ያው ሌሴ ኮንስት ኮንስት ኮንስት ማይ ዩዘር የሚል አሬ ቢኖረን ኒው ኪወርድን በመጠቀም ማድረግ እንችላለን አሬን ክሬት ማድረግ እንችላለን ማድረግ እንችላለን። ይህኛው ኤምፒቲ አሬ ነው አሁን ክሬት ያደረግነው። ስለዚህ በነዚህ አይነት ወይ ምን ማድረግ እንችላለን ማለት ነው፣ አሬን ክሬት ማድረግ እንችላለን። ሁለተኛው ደግሞ ይሄ ራሱ በእንደዚህ አይነት ወይ ክሬት ማድረግ እንችላለን፣ ኢንስታንሺት አድርገ ነው በእንደዚህ አይነት ወይ ክሬት ማድረግ እንችላለን። ሶስተኛው ደግሞ የክሬት ማድረግ የፈለግነውን የአሬ ኢንዴክሱን በመስጠት በእንደዚህ አይነት ወይ ቫሪያብል እንደ ነው ዲክሌር ማድረግ እንችላለን። አሪ ላይ ደግሞ ኮመን የሚል የምንጠቀማቸው ሜትዶች አሉ። እነዚህ ሺፍት፣ ሺፍት፣ ፊልተር፣ ፋይንድ፣ ጆይን ምናምን የሚባሉ ሜትዶች አሉ። እነሱን አሁን እንዴት አርገን ነው የምንጠቀመው የሚለውን ነገር እናያለን። ይህ ኮሜንት አውት ላድርገው። ይህን ኮሜንት አውት ሳረገው የሆነ አሪ ክሪት እናርግ እዚህ ጋር የሆነ አሬ ክሬትን አድርግ እነዚህን ኮፒ ላርጋቸው ስለ እነዚህ ቫሉዎችን ማለት ነው። ኮፒ ሳረጋቸው ኮፒ ካረኳቸው በኋላ እነዚህ ቫሉዎች ኮፒ ካረካቸው በኋላ ምንድን ነው ፑሽን በመጀመሪያ ምንድን ነው ፐርፐዙ የሚለውን ነገር እናያለን። ኮንስት ፍሩትስ ከዛ አሬውን ክሬት እናርገው እዚህ ጋር አሬውን ክሬት ካደረግን በኋላ ምንድን ነው ፑሽ ምንድን ነው? የዲክለር ያደረግነውን አሬ መጨረሻ ላይ ምን ያደርጋል? ቫሊዎችን አድ እያደረገ የአፕዴት ሳይት ኮንስት ኖ ኮንስት አይሆን ኮንሶል ዶት ሎግ ኮንሶል ዶት ሎግ ፍሪውትን እንዲያወጣልን ሎግ እናደርጉ። ኮንሶል ላይ ያው ኮንሶል ላይ ሎግ ስናደርግ እኛ ዲክለር ያደረግነውን ቫሊዩ አወጣለን። ከዛ ዚህ ጋር ምን እናደርግ? አሁን ፍሪውት ፍሩትስ ፍሩትስ ዶት ፑሽ ከዛ ምን ባናና ባናናን አድን እናደርግ። ምንድን ነው የሚያደርገው? በመጨረሻ ላይ ባናናን አዳርጎልናል ማለት ነው። በመቀጠል ደግሞ የምናየው ምንድን ነው? በመቀጠል የምናየው ምንድን ነው? ፑሽ ፑሽ አይተናል። ፑል ሁሉም ደግሞ ምንድን ነው መጨረሻ ላይ ያለውን ኤሌመንት ምን ማድረግ ስንፈልግ ነው? ዲሊት ማድረግ ስንፈልግ ኮንሶል ዶት ሎግ ፍሪዝ ፍሪታ፣ እዚህ ጋር ቼክ ብናደርግ ሶስቱ፣ እኛ ዲክለር ያደረግነው ነገር ነው ዲስፕሌ የሚያደርግልን። ከዛ በመቀጠል እዚህ ጋር ምን እናደርግ? ፍሪዝ ዶት ፖፕ ስናደርግ መጨረሻ ላይ ያለችዋን ኤሌመንት ምን ያደርግልናል? ዲሌት ያደርግልናል። መጨረሻ ላይ የነበረችዋን እቺ ዲሌት ሆናለች ማለት ነው። በመቀጠል የምናየው ምንድ ነው ሺፍት የሚባለ ሺፍቱ ደግሞ ፈርስት ኤለመንት የአፕል የሚለውንም ምን ያደርግልናል ሪሞቭ ያደርግልናል። ሌት ሴይ ኮንስት፣ ኮንስት ሳይሆን ኮንሶል ዶት ሎግ ሲሆን ፍሬዝ ፍሬትን ኮንሱል ላይ ያወጣልኝ። ኮንሱል ሲያወጣልኝ በነዚህ አይነት አውጥቶልኛል። ከዛ ምን እናርግኛ ፍሬት ዶት ሺፍት። ከዚያ መጀመሪያ ያለችውን ኤለመንት ምን ያደርግልናል? ዲሊት ያደርግልናል ማለት ነው። በመቀጠል ደግሞ ምንድን ነው የምናየው? ይሄን ኮፒ ላርጎስት፣ ኮሜንት አይ ላርገው። ከዛ አን ሺፍት በሚሆንበት ሰዓት ላይ ደግሞ ምንድን ነው አንድ ሺፍት በሚሆንበት ሰዓት ምንድን ነው? እዚህ ጋር ኤለመንትን መጀመሪያ ላይ ምን ያደርግልናል? አድ ያደርግልናል። ለምሳሌ እዚህ ጋር ባናና ብለን አድ እንዲያደርግልን ብናደርግ ምንድን ነው የሚያደርገው? መጀመሪያ ላይ ባናናን ምን ያደርገዋል? አድ ያደርገዋል። በመቀጠል ኢንክሉድ ደግሞ የሚለው ምንድን ነው? ይሄኛው ያስገባንለትን ፓራሜተር ላይ ፓስ ያደረግንለትን ቫሊዩ አለ ወይስ የለም የሚለውን ነገር ነው። ካለ ትሩ ሪተርን ትሩ ያደርግልናል። ከሌለ ደግሞ ምን ያደርገዋል? ፎልስ ያደርገዋል። ሌት ሳይ ይሄ ራሱ። ከዛ ይኸኛውን አንሺፍት ላጥፋው። ሺፍትን ካጠፋሁት በኋላ ምንድን ነው ዶት ኢንክሉድ የምትለውን ሜቶድ ጠቀምና ምን አደረገዋለሁ እዚህ ጋር እዚህ ጋር ቫሉዎችን አድ ኢንክሉድ አለው ወይ ብዬ መጠየቅ የምፈልገውን ፓራሜትር ፓስ አድርግነው። ከዛ ትሩ አለ የሚል ነገር ያወጣልኛል። በመቀጠል ደግሞ እዚህ ጋር ጆይን፣ ጆይንን በምናይበት ሰዓት ላይ ደግሞ ጆይን ምንድን ነው ኤሌመንቶችን ዲስፕሌይ በሚሆኑበት ሰዓት ይሄ ኮማ ሴፓሬተር እንዲሆኑ በምንፈልግበት ወይ ዲስፕሌይ እንዲሆኑ የምናደርግበት ወይ ነው። ሌት ሴት በንትንና በኮድ ነው። ይሄኛው ከላይ ያለውን ዲክለር ያደረግነውን ቫሪያብል ከታች ሺፍት እናደርገው እና ከዛ አንኮሜንት እናደርገው። ይህን አንኮሜንት ካደረግነው በኋላ ኮንሶል ዶት ሎግ ዶት ሎግ ምን እናድርግ ፍሪውት ዶት ጆይን ከዛ ምንድን ነው የምናደርገው? በኮማ ሴፓሬት ሆኖ ዜቱን ነው የምንፈልገው። ያው በእንደዚህ አይነት ወይ ካልሆነ ደግሞ ሃይፈን በእንደዚህ አይነት ወይ ከዛ ስፔስ እንዲኖረው ስንፈልግ ደግሞ ስፔስ እንሰጠዋለን። ያው ስፔስ ይኖራቸዋል ማለት ነው። በነዚህ አይነት ወይ መጠቀም እንችላለን። እንዲሁም ከዛ ኮንካትስ ደግሞ የምትላለች፣ ኮንካቷ ደግሞ ምንድናት ሁለት አሬዎችን አንድ ላይ መርጃ የምናደርግበት የሚለው ኮንስት ነምበር ኢኳልሱም አሬዋን ስሪ ሰብን እነዚህ ሁለቱ አሪዎች ምን ማድረግ እንፈልግ? ኮንካት ማድረግ እንፈልግ፣ ወይም ማገናኘት እንፈልግ፣ መርጅ ማድረግ እንፈልግ። ምን እናደርጋለን? ኮንሶል ዶት ሎግ ዶት ሎግ ምንድን ነው? ፍሪት ዶት ኮንካት ከዛ ምን እናደርጋለን? ነም ነምበርስ ብለን ኮንካት እናደረጋቸው ሁለቱ ኤሌመንቶች ምን ይሆናሉ ማለት ነው? አንድ ላይ ዲስፕሌይ ይሆናሉ። ስለዚህ የተለያዩ ሜቶዶች አሉ። ፕራክቲስ ማድረግ ትችላላችሁ። ለዛሬ በዚህ ቀን አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳረሱ ወዳቸዋለሁ።